እሷን ሲናገር የነበረ ሰው የሰውን ህይወት ቁጭ አድርጋ ካ ትዳሯን አልፈታችም። ማርያምን ትዳሯን አልፈታችም። ልንገራችሁ ትዳሯን አልፈታችም። አዲስ አበባ ያሉ ሰዎች ሁሉም ያውቃሉ። ለብ ብቸኛ ለሰርጓ ጊዜ ብቸኛ ሰው ባሏን በቬሎ ተሞሽራ ሰርግ ማለት የደስታችሁ ቀን ነው። ሰርግ ማለት ጋይስ የደስታ ቀን ነው ቀንዴ ሰርግ ማለት የደስታ ቀን ነው፣ አይደለም ላይክ የደስታችሁ የምትደሰቱበት ቀን ነው። በደስታዋ ቀን እንኳን ማለት ነው። ደስተኛ በህይወተ ደስተኛ ለመሆኗ የምታውቁት የባሏን ፎቶ ፊቱ ላይ ትልቅ ኢሞጂ አድርጋ ሙሽራ ቀሚስ አለብሳ ባሏን በኢሞጂ ሸፍና ሰርግ ያከበረች አንቺ ብቸኛ ሰው አንቺ ነሽ። ማንንም አላየው፣ ማንንም ሰው አንቺ። የሰው ህይወት እንዲህ ነው የምትፈተፍችው እኔ ነኝ። እኔ ደግሞ የአንችን ህይወት ፈትፋች ነው ያንቺን ህይወት እኔ ነኝ። ቤታ ከሃስ ከፈም ዘረዝርልሽ አንድ አርቲስት አልቀረሽም፣ እያሳቀቅሻቸው እያሳቀቅሻቸው እነ ሰላም ተስፋዬ ባላቸውን ፈቱ ብለሽ እንደ ጉድ ስታወሪባቸው እነ ማራማይ እንዲህ ማን አርቲስት ቀረሽ ስታሳቅቅያቸው የነበረሽ አንቺ ቤታ ነሽ። እኔ ደግሞ ማለት ነው ዋጋሽን ነው የሚሰጥሽ። ባልሽን እቤት አስቀምጠሽ የሰው ትዳር የምታመሺ እናውቃለን። ባልሽ ቢወጣ ገበናው እንዳለ ተዘርግፎ ነው።